ህዝበ ሙስሊሙ የኢዳል ፈጥር በዓልን ሲያከብር የተቸገሩትን በመደገፍ ሊሆን እንደሚገባው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሀጂ ኢብራሂም ቱፋ መልዕክት አስተላልፈዋል። ሀጂ ኢብራሂም ይህን ያሉት 1446ኛው የኢዳል ፈጥር በዓልን አስመልክቶ የእንኳን አደረሳችሁ መልዕክት ባስተላለፉበት ወቅት ነው። የ1446ኛው ዓመተ ሂጅራ ረመጣናችን በሰላም በደስታ

ለማለት ወዳሉ የዘንድሮው የረመዳን ጾም የፍቅር የመተሳሰብና የአብሮነት መሆኑን የሚያሳዩ የጋራ የኢፍጣር መርሃ ግብሮች ጎልተው መታየታቸውንም አንስተዋል። ረመዳን የአብሮነት፣ የጋራ፣ የፍቅር፣ የአንድነት፣ የሰላም፣ የይቅርታ መሆኑ እንዳለ ሆኖ ይህንም በተግባር ያሳዩበት ቢኖር ከክቡር ጠቅላይ ሚኒስትራችን ጀምሮ እስከታች መዋቅር ድረስ የእፍጣር ፕሮግራም ላይ ስረባረቡ አይተናል። ህዝበ ሙስሊሙ በዓሉን ሲያከብር አስተምህሮቱን በመተግበር ሊሆን ይገባል ያሉት ፕሬዚደንቱ ህዝበ ሙስሊሙ የዘካተል ፈጥር ግዴታዎችን በወቅቱ ማውጣት ይገባልን ብለዋል። ፕሬዚደንቱ ሰላምን ዘላቂ ለማድረግ የሰላም አማራጭን በመከተል በመወያየትና በመነጋገር ችግሮችን መፍታት እንደሚገባም ጠቁመዋል። ሰላም የማንም ሳይሆን የሁላችንም የኔም ያንተም የሷም የሱም የነሱም ነውና ለራሴ ሰላም እንደሚወደው ሁሉ ለወገኔ ሰላም መውደድ ግድ ይለኛል። ምክንያቱም ወገኔ ጎረቤቴ ሰላም ሲሆን ነው እኔ በሰላም መኖር የሚችለው። ወገኔና ጎረቤቴ ወንድሜ እህቴ ሰላም ሳትሆን እኔ በሰላም እኖራለሁ ብሎ ማሰብ የዋህነት ነው። አይደለም ለኢትዮጵያ ለዓለም ሰላም ወሳኝና ወሳኝ ነው። ሰላምን ስንመኝ ለዓለም ነው የምንመኘው፣ ከራሳችን ጀምረን ማለት ነው።